የሰላም ችግሩ በሴት ተማሪዎች ላይ ሁሉን አቀፍ ጉዳት እያስከተለ መሆኑን የደቡብ ጎንደር ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ አስታውቋል። በዞኑ የሰላም እጦት ባለባቸው ወረዳዎች በርካታ ሴቶች ከትምህርት ገበታ ውጭ በመሆናቸው ያለእድሜ ጋብቻና ጾታዊ ጥቃት እየተፈጸመባቸው መሆን ተገልጿል። አዲስ ተስፋዬ ተመልክቶታል። በአማራ ክልል ለረጅም ወራት የተፈጠረው የሰላም እጦት በማህበራዊ ተቋማት ላይ ያሳደረው ሁሉን አቀፍ ጉዳት ከፍተኛ ነው። ጉዳት ከደረሰባቸው ተቋማት መካከል የህዝብ አገልግሎት ሰጪ ተቋማት በፀጥታ መደፍረሱ ምክንያት ክፉኛ ተጎድተዋል። የጸጥታ መደፍረሱ ከቁሳዊ ጉዳት ባሻገርም የዜጎችን የመኖር ህልውና አደጋ ውስጥ እየጣለ ይገኛል። በደቡብ ጎንደር ዞን ለረጅም ወራት የቆየው የሰላም መደፍረስ በመማር ማስተማር ስራው ላይ መጠነ ሰፊ ጉዳት አስከትሏል። በዚህም ምክንያት በርካታ ሴት ተማሪዎች ከትምህርት ገበታ ጭ ውጭ እንዲሆኑ ምክንያት ሆኗል። አቶ ክንድ አለማበበው የአንዳቤት ወረዳ ትምህርት ጽሕፈት ቤት ኃላፊ ናቸው። በጸጥታ መደፍረሱ ምክንያት በወረዳው በርካታ ያለዕድሜ ጋብቻና የሴቶች ጥቃት መፈጸሙን ይናገራሉ። በሁለት ትምህርት ቤቶች ላይ በወሰድነው ዳታ እንኳን 37 ተማሪዎች እንግዲህ በአንድም ይሁን በሌላ ምክንያት ተድረዋል። አገር ለቀው ሄደዋል። ከወረዳውም ጭምር የሉም። ይሄ በሁለት ትምህርት ቤት ላይ የተደረገ ነው። ከ88ቱ ትምህርት ቤት ላይ ተደራሽ ሆነን ይህን ማድረግ ብንችል ተማሪዎቹ አሁን ኢቨኒፍ ምን ያህሎቹ በህይወት አሉ? ምን ያህሎቹ ተድረዋል? ምን ያህሎቹ አገር ለቀዋል? የሚለውንም ጭምር ዳታ በዚህ መገመት የሚቻልበት እድል ስላለ በሴቶች ላይ የተፈጠረው ጫና ቀላል የሚባል አይደለም። በነገራችን ላይ በተፈጠረ የጸጥታ ችግር ማንም ያድርገው ማንም፣ እኛ ተማሪዎችም ጭምር እኮ ወደ አምስት ተማሪዎች ያልተገባ እርግዝናም ጭምር ተፈጽሞባቸው በዚህ ላይ ያለ ነባራዊ ሁኔታ ነው። የጸጥታ መደፍረሱ በትውልድ ስነ ልቦና ላይ ያሳደረው ጠባሳ ከፍተኛ ነው ያሉት የስማዳ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ወንዴ ጣሰው፣ ያለ ዕድሜ ጋብቻ በወረዳው በስፋት እየተፈጸመ መሆኑን ገልጸዋል። በዚህም በርካታ ሕፃናት ከትምህርት ገበታ ውጭ እንዲሆኑ ምክንያት ሆኗል ነው ያሉት። ያለ ዕድሜ ጋብቻ የሚፈጸምበት ሁኔታ እንደ ወረዳችን በርካታ አሁን በእያንዳንዱ ቀበሌ በርካታ ሰርጎች የተከናወኑበት ሁኔታ ነው ያለ። ከዚህ ከጋብቻ ከተ ከተፈጸመባቸው ውስጥ ምን ያህል ተማሪዎች ጋብቻ ተፈጽሞባቸዋል የሚለው ለትምህርት ቤቶች በአንድም በሌላም በቦታቸው ያሉም ከቦታቸው ውጭ ያሉም ቢሆኑ መረጃ በማሰባሰብ ላይ ስለሆኑ እንደኛ እንትን ያለው በምናገኘው መረጃ ከፍተኛ የሆነ የልጅነት ጋብቻ የተፈጸመበት ሁኔታ ነው ያለው ብሎ መውሰድ ይቻላል። የደቡብ ጎንደር ዞን ሴቶች፣ ሕፃናትና ማኅበራዊ ጉዳይ መምሪያ ተወካይ ኃላፊ አቶ መላሽ ክንዴ በዞኑ በተፈጠረው የሰላም ችግር ምክንያት ሴት ተማሪዎች ትምህርታቸውን እያቋረጡ እየተዳሩ መሆናቸውን ገልጸዋል። ከዞናችን ውስጥ ያሉ እንደ ፎገራ፣ ሊቦ ከምከም፣ እብናት አካባቢ ወደ ሙጃ መቀጠው አካባቢ ሕፃን ልጅን የመዳር ባህላቸው ከፍተኛ ነበር። አሁን ደግሞ ይህንን ነባራዊ ሁኔታ በመጠቀም በተለይ ደግሞ ሴት ልጆች ያለማንም ከልካይ እየተዳሩ ነው ያሉት። ያለን ዳታ ዞኑን ባይገልጽም፣ አሁን ባለን ዳታ መሰረት ዳታችን ትንሽ ነው። ምክንያቱ ደግሞ ትምህርት ቤቶች ባለመኖራቸው፣ በተለይ በፊት መረጃዎች የሚመጡ የነበሩ በተማሪዎች ነው። ሶ አሁን ትምህርት ቤት ስለሌለ ዳታዎችን እንደፈለጉ ማግኘት ስለማይቻል እንደ ዞን ያለን ዳታ አነስተኛ ነው። ቢሆንም ግን ከፍተኛ ወደ 241 ሴት ልጃገረዶች አስገድዶ ተገድዶ ተድረዋል። በዞኑ ባለው የሰላም እጦት ምክንያት በርካታ ህጻናት ለፆታዊ አካላዊና ስነ ልቦናዊ ጉዳት የተጋለጡ መሆናቸውን የተናገሩት ተወካይ ኃላፊው፣ በዚህ ግማሽ ዓመት ብቻ 118 ህጻናት ተደፍረዋል ብለዋል። ለአብነት ያክል በዞናችን በዚህ እንኳን ስድስት ወር ወደ 118 ሴት ልጃገረዶች ተገደው ተደፍረዋል። ወደ አርባ ስምንት የሚሆኑ ወንድና ሴት ህጻናት ድብደባ ደርሶባቸዋል። ወደ አምስት የሚሆኑ ሴት ልጃገረዶች ጠላፋ ደርሶባቸዋል። አስራ ስድስት የሚሆኑ ወንድና ሴት ህጻናት የአካል መጉደል አካል መጉደል በድብደባ አማካኝነት ከዚህ ከውጊያው ጋር ተያይዞ በጦርነቱ አማካኝነት አካላቸው ጎድሏል። በተጨማሪም ወደ እናቶች ወደ አዋቂ እናቶች ስንመጣ ወደ 149 የሚሆኑ እናቶች ተገዶ ተደፍረዋል። አረጋውያን ድጋፍና እንክብካቤ የሚያስፈልጋቸው መሆኑን ያነሱት አቶ መላሽ በጸጥታ መደፍረሱ ምክንያት አቅመ ደካሞች ከፍተኛ ችግር ውስጥ መውደቃቸውን ገልጸዋል።